ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በሆነው በኖላዊ ድራማ በክፍል 98 ተከስተናል ማለት ነው። ወይዘሮ ሜላት እንግዲህ ትውስታዋ እንደተመለሰ ተመለሰ ለማንም አልናገርም ካለች በኋላ ነገር ግን የሰላምዬና የምናሴ ሁኔታ በጣም እያሳዘናት ስለነበረ እንግዲህ ትውስታዋ እንደተመለሰ ለልጆቿ መናገርም ፈለገች ሀናና ወይዘሮ ሜላት እንግዲህ ተመካከሉና ሰላምዬን እና ምናሴን እንግዲህ ሰርፕራይዝ አድርገዋቸዋል ማለት ነው እጅጉን በጣም ደስ ተሰኝተው እንግዲህ አንድ ላይ ተቃቅፈውም ተመልክተናቸዋል። ውድና የተከበራችሁ አድማጭ የተመልካች ቤተሰብ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ እንግዲህ ቤተሰብ ይሆኑ ማለት ነው። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። እንግዲህ ወይዘሮ ሚላት ትውስታዋ እንደተመለሰ ከልጆቿ እና ከሃና ውጪ ማንም ሰው እንዲያቅባት አትፈልግም። ይህም ማለት እንግዲህ በፊትም እንግዲህ ስትጠራጠር ነበረ። ትውስቷ ሲመለስ ከኋላ እንግዲህ ማን እንደመታት ባታውቅም ግን እርግብ ብቻዋን ይህንን ተግባር እየተገበረች እንዳልሆነና እና አብሮ ሰው የሚያግዛት እንዳለ በደንብ አርጋም ታውቅም ስለነበረ፣ ነገር ግን ማን ነው ከኋላ የመታኝ እያለች እንግዲህ ጥያቄ የፈጥሮባትም ከራሷ ጋር ክርክርም ፈጥራ ነበረ። እናም እንግዲህ አሁን ላይ ነገሩ ክሊር ሆኖላታል። እናም እንግዲህ የሃንዬ አባት አቶ ኖላዊ እና አሲር ወይዘሮ ሜላትን ለመጠየቅ እንግዲህ ወደ እሷ ጋር ሄደው ስለ ባዩሽ አንዳንድ ነገር እንግዲህ ያዩትንና ባዩሽ ምን አይነት ሰው እንደሆነች ባዩሽ እና እርግብ ያላቸውን ግንኙነት በደንብ አርገው በይፋ ሲነግሯት እናም እንግዲህ ግምትና ጥርጥሯ እውን ሆኖ አውቃለች ማለት ነው። ባዩሽ እንግዲህ የወይዘሮ ሜላት ጠላት ወይንም ደግሞ እንግዲህ የድብደባ እንግዲህ በስተኋላ እንግዲህ ደብድባት እንግዲህ ሐኪም ቤት እንድትገባ ራሷን እንድትስት ያደረገቻት እንግዲህ እሷ እንደሆነች በደንብ አድርጋ ጠንቅቃ አውቃታለች። ከዚህ እንግዲህ ወደፊት ብዙ ፊልሚያዎች እንግዲህ ከባዩሽ ጋር እንደሚኖራት ወይዘሮ ሚላት እንግዲህ በደንብ አድርጋ ጠንቅቃ ማውቃለች። እናም እንግዲህ ለልጆቿ ይህንን ነገር ሰርፕራይዝ ስታደርጋቸው ትውስቷ እንደተመለሰላት፣ ከምንም በላይ ግን ሀሴት ልጅሽ መሆኗንስ አወቅሽ እንዴ ብላ ነበረ ሰላም እየጠየቀቻት በደንብ አርጋ እንዳወቀች እናንተም እንግዲህ በራሳችሁ መንገድ በምርመራ በኩል ስታረጋግጡ እኔም ደግሞ ካህን የአባት የልጅነት ፎቶዋን እንግዲህ አይቼ ሀና ልጄ መሆኗን እንግዲህ ሀሴትዬ መሆኗንም አውቄ እርግብ እንግዲህ እየዋሸችኝ እንደሆነ ሳውቅ ወደ ቤት እንግዲህ በጣም ተናድጄ መጥቼ እርግብን ጉሮሯን አንቄ ልገላት ስል ነበር ከኋላ ሰው መጥቶ የመታኝ በማለትም እንግዲህ ወይዘሮ ሚላት ለልጆቿ ትናገራለች። ማን ነው ታራ የመታሽ? እርግብ ናት ሲሏት አይ እርግብ አይደለችም እሷንም አንቄ ልደፋት ስል ነው ከኋላ የተመታሁት። በማንድም ማን እንደመታኝ አላውቅም ብላለች ማለት ነው። እናም እንግዲህ ወይዘሮ ባዩሼን ድርጊት እንደተገበረች እንግዲህ ወይዘሮ ሚላት አና ያው በደንብ አድርገው ጠንቅቀው አውቀዋል ማለት ነው። እናም አሁን ላይ እንግዲህ ለአባታችሁ ትውስታዬ መመለሱን እንዳትናገሩ። ምክንያቱም ትውስታዬ ከተመለሰ ከተናገርን የሆነ ሰው የሚጠረጥረው ካለ ልግደል ስለሚል ያው ልንጠነቀቅ ይገባል ልጆቼ፣ በማለት እንግዲህ ለልጆቿ ተናግራለች ማለት ነው። እናም እንግዲህ ወይዘሮ ባዩሽ ጉዷ ፈልቷል ማለት ነው። በሌላ በኩል እንግዲህ እርግብ ከተምቹ ላይ እንግዲህ ብር በዛ ያለ ብር ከሀገር ሊያስወጣ የሚያስችል ብር እንደምትፈልግ ጠይቀው ነበር። ተምቹም እንግዲህ በእሷ ፍቅር አብዶ ነበር እና ልሄር ነው ስትለው እኔ በእሷ ፍቅር እየተምከነከንኩኝ እንዴት ልሄር ነው ትለኛለች በማለት ጥያቄ ፈጥሮበት በመጀመሪያ የተጠየቀውን ብር ለማድረግ እና ለመስጠት ፈልጎ ነበር፣ ነገር ግን አብጎቱ ሊሰጠው ፈቃደኛ አልሆነም። እንግዲህ ኋላ ላይ ከራሱ ጋር ካሰበና ከተማከረ በኋላ እርግብንም እርግፍ አድርጎ ትቷታል ማለት ነው። አጎቱንም እንግዲህ በፍቅር ተሰናብቶታል አጎትየውን በፈለክበትና በማንኛውም ሰዓት አለው ከጎንክ ሀሳብን ቀይረክ ወደ አሜሪካን መምጣት ስትፈልግ ወስድሃለሁ በማንኛውም ሰዓት ብሎ እንግዲህ ተስፋ ተሰታተዋል ማለት ነው እናም እንግዲህ አቶ ኖላዊም እንግዲህ ወደዛ ቤት ሄደው በሚያናግሯ ሰዓት ሚላትን ሚላት ትውስቷ እንዳልተመለሰና ምንም እንደማታውቅ አድርጋ ነበር ያወራቻቸው። እናም ግን ሀና በስተመጨረሻ ለአቶ ኑላዊ ወይዘሮ ሚላት ትውስቷ እንደተመለሰ ስትነግረው በጣም እንደደነገጡ ለካ እኛ እንደዛ እያወራ ናት እያወቀች እንዳላወቀ ነበር የመለሰችልን። ተዋርደናል፣ ቬኝ ሀንዬ እያለም ምን ብላችሁ ነው አባዬ ስትል እንግዲህ ወይዘሮ ባዩሽ እንግዲህ ያደረገቻትን እንደውም ደግሞ የእርግ ባክስት እንደሆነች ነግረናታል በማለት ይነግራል ማለት ነው። እንግዲህ ወርቅም ከዛ ቤት ጠፍቷል። ወርቁ በመጥፋቱ ወይዘሮ ሚላት እጅጉም በጣም ተናዳ እንግዲህ ብድ ብላለች ማለት ነው። ይህንን ያያትና የተመለከታት ምናሴም ሲጠይቃት ምንም አይነት መልስ አልሰጠችውም። ክላሱን ለቆ እንዲወጣላት ነበር ያዘዘችው፣ አመናጅ ቀውጩ ጩሃበት። እናም እማዬ ትውስታዋንም የተመለስላት ይመስለኛል በማለት እንግዲህ ምናሴ ጥያቄም ሀሳብን ገብቶት ነበረ እናም ለሰላምዬም ሲነግራት እንግዲህ በፍጹም ማያ የበፊቷ የምናውቃት ማያ አደለችም። በማለት እንግዲህ ሰላምዬ ተስፋ ቁርጣ ተቀምጣ ነበረ የትውስታዋ ነገር ቢያሳስባትም ማለት ነው። እናም እንግዲህ ሀናን ከቻልክ ጥራልኝ በማለት እንግዲህ ለሀና ደውሎ ሀናን እንድትመጣ አድርጎ ሀናን እንግዲህ ሲያወራት ነበረ ማለት ነው ምናሴ። እናም ሀናም እንግዲህ እማዬ ልክ አይደለችም። እኔ ቆይ፣ እያሳብዳል እንዴ እንደዚ ትውስታን መርሳት እያለ ምናሴ ግራ ተጋብቶት ነበረ። እናም እንግዲህ ወደ ክላስ አምርታ ከሀና ጋር ንግግር ሲያደርጉ ወርቁ እንደጠፋና በጣም እንደተናደደች ስትነግራት እንግዲህ እማዬ ብላ ከወርቁ አንቺ ታስፈልጊናለሽ፣ አንቺ ትበልጭብናለሽ በማለትም እንግዲህ ወርቁ እንደጠፋ ያው እርግብ እንደወሰደችው ነው የተናገረችው ሀና ማለት ነው። እንግዲህ በጣም ብዙ ወደ ሶስት ነጥብ አውጥቼ የገዛሁት ወርቅ ነው ማለት እንግዲህ፣ ወይዘሮ ሚላት በጣም ተናዳለች ማለት ነው። እናም እንግዲህ በስተጀርባዋ እንግዲህ ባዩሽ ይህን ድርጊት እንደተገበረችም በደንብ አድርጋ አረጋግጣለች ማለት ነው። ወይዘሮ ሚላት እንግዲህ ሁሉን ነገር አውቃ እንዳላወቀ አድርጋ እንግዲህ ባዩሽንም እንድትቀበላት ነበር ከሃና ጋር የተስማሙት ማለት ነው። አሁን ላይ እንግዲህ ጥርጣሬዋ ሙሉ በሙሉ ይፋ ስለሆነላት ከዚህ በኋላ ወይዘሮ ሚላት ባዩሽን ምን ታደርጋት ይሆን? ይህ የኔና የእሷ የግል ጠባችን ነው። ማንም ሰው እንዲገባብን አልፈልግም። እኔና እሷ እንፋለማለን ብላለች ወይዘሮ ሚላት። ወይዘሮ ሚላት እንግዲህ አትለቃትም ማለት ነው። ባዩሽም እንግዲህ እርግብን ማፈላለግ ላይ ናት። ምክንያቱም የወርቁ ነገር እያንገበገባ ትገኛለች። እናም እንግዲህ ወይዘሮ ባዩሽ እንግዲህ እርግብን ልታገኛት አልቻለችም። ነገር ግን ያ እንግዲህ በባለፈው እንግዲህ የሐናን ፎቶ እና መስቀል ከተምቹ ላይ ተቀብሎ የሰጠው ልጅ የገደለው ሰው እንግዲህ የወይዘሮ ባዩሽ ተላላኪ ነው እና እሱን ሰው እንግዲህ አሁን እንዲፈልጋት እና እንዲያድናት እንግዲህ ደውላ ምርጥ ስራ ተገኝቶልሃል እያለች እንግዲህ አወርተዋለች ማለት ነው። እርግብም ከሀገር የመውጣት ሀሳብ አላት፣ ወርቁ አላት። ነገር ግን እንግዲህ አልሸጠችውም እስካሁን ከተምቹ ብር ካጣች ወርቁን እንግዲህ ሽጣ አሽጣም ቢሆን ከሀገር የምትወጣበትን መንገድ ያው ታመቻቻለች ማለት ነው። እርግብ ከዚህ በፊትም ህልሙ አላት እንግዲህ ወደ ውጭ መውጣት ማለት ነው። እናም እንግዲህ እነዚህን ተመልክተናል። ወይዘሮ ሚላት እንግዲህ ልጆቿ በጣም ደስ ተሰኝተዋል። እኔ እኮ ይህን ያክል ሞኝ መስልኳቸው እንዴ በእርግብ ምንም አይነት ነገር በስሟ አላደረግኩላትም ነው ያለቻቸው። እንዴ ሱቁ ስማዬ ሲሏት እንግዲህ በራሴ ስም ነው ሱቁን ያደረግኩት እና የሀሴትን ልጅነት አረጋግጥሽ አምንሽ አስታውሽ ስትባል ድሮ በቃ ያኔ እዚህ ቤት ከመጣሽ ጀምሮ ነው የኔ ልጅ የምትመስለኝ፣ በማለትም እንግዲህ ሳታውቅም ልጄ እያለች እንግዲህ በጣም ውስጧ እንደሚንሰበሰብላት እንግዲህ ያው ይታወቃል ማለት ነው እንግዲህ በክፍል ዘጠና ስምንት ላይ ሀናና እንዳለ ቤተሰብ አጠቃላይ እጅግ በጣም ደስ ተሰኝተው ተመልክተናል። ወይዘሮ ባዩሽም እንግዲህ እየተንጨረጨረች ጨርቅብ በመጥፋቷ እንግዲህ እኔው ተንኮል አስተምሪያት እንዴት እንደዚህ ጉድ ታደርገኝ እያለች እንግዲህ ተመልክተናታል ማለት ነው። ቀጣይ ስክፍል ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል እንግዲህ ሁላችንም የምናይ ይሆናል ማለት ነው። እንግዲህ ድንብላልም እጅጉን በጣም እያሰበችና እየተከዘች ትገኛለች ምክንያቱም እንግዲህ በህይወት ወይ ትኖሪያለሽ ወይ ትሞቻለሽ እያለሽ ነው ወይዘሮ ባዩሽ እንግዲህ የምታስፈራራት ማለት ነው አሁን ላይ እንግዲህ ድንብላልም ይህንን የወይዘሮ ሚላት ትውስታ መመለሱን እንግዲህ አታውቅም እሷ አስተሰማ ይሆን ከሰማሽ በኋላ ደግሞ ለወይዘሮ ባዩሽስ ትነግራት ይሆን ወይዘሮ ባዩሽ ምን ይውጣት ይሆን? ወይዘሮ ሜላትስ ለወይዘሮ ባዩሽ ምን አስባላት ይሆን? እንግዲህ ወይዘሮ ሜላት እንግዲህ ለባዩሽ ትልቅ ቦታ ያላት አብሮ አደጌ የልጅነት ጓደኛ እያለች እንግዲህ የምትንሰፈሰፍ ነበረ። በስተመጨረሻም እንግዲህ ለካማዬ እውነቷንና ልክ ነበረች፣ እቺ ሀና ሀሴትን ትመስላለች እያለች ነበር የምትለኝ። እኔ ግን ለምንድን ነው አይኔ ያልተገለጠው? አናንተቼ እንዴት እርግብን አየሁ እያለች እንግዲህ ባሳለፈችው ነገር ስትጸጸትም፣ እንዲሁም ደግሞ አሁን ላይ ደግሞ በመሰባሰባቸው ደስተኛ ሆነው እንግዲህ ተመልክተናል ማለት ነው። ውድና የተከበራችሁ አርማ የተመልካች ቤተሰብ እንግዲህ ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር በማድረግ አበረታቱን። አዳዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ክፍል ምን ይፈጠር ይሆን የሚለውን እንግዲህ ልብ አንጠልጣይ ነው ኖላዊ ድራማ እንግዲህ በጉጉት እንጠብቃለን ማለት ነው። እስከዛው ድረስ እንግዲህ ቸርሰን ቤቱ እያልኩኝ ለዛሬ የነበረኝ ቆይታ የክፍል 98 ይመስላል። ቀጣዩን ክፍል ደግሞ እንግዲህ አብረን የምናይ ይሆናል። ባይ ባይ።